ደግ አደረጋችሁት፣ ይሄ ወስላት ማለት ነው ጋይስ፣ ደግ አደረጋችሁት። ምክንያቱም ዛሬ ከዛች ሴትዮ ጋር ለነገሩ፣ እሱ ምን አጠፋ? ሰሆናት እየዞረችበት የነበረው እንደ ዶሮ፣ እንደ ጥቁር ዶሮ ማለት ነው። እና ለማንኛውም፣ ሩታዬ፣ ደግ አደረግሽው። እና በትንሹም ቢሆን ያው ተረድተዋል። ነገር ግን እኔ ፍቃደኛ ካልሆንሽ አሁኑ ጀምር እስከምትወልጅ ድረስ ከጎንሽ ካልሆንኩ መረዳቱ ጥቅም የለውም ብለዋል ማለት ነው። እውነትም ጥቅም የለውም እኮ ሩታዬ። እና ሩታ እምቢ አለች፣ ሩታ አልፈልግም አለች። እንድትባይ ትፈልጊያለሽ? እንዲያንቺ ልጅ በቃ ለምንድነው ድራማውን መታ ከሽፊው? እንደ ድራማ መሆኑን እኮ እናቃለን። ምን ሆነሽ ነው? እምቢ ብላለች እምቢ ብላለች። እንድትበይ አታደርጊ እንድትሰደቢም አታደርጊ ይሻልሻል። እውነቴን ነው የምልሽ ሩታዬ ማለት ነው። ሰላም ሰላም ሰላም ቤተሰብ እንዴት ናቸው? ደህና ናችሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። ዛሬ እንግዲህ አብረሃም ጢባ ጢባ የተጫወተውበታል። እንደው ምን ነበረበት በደንብ አድርገው ማለት ቲሸርቱ ላይ ማድረግ ነበረባቸው። ከውስጥ ይሄን ዱባው ማለት ዱባ አይደለም እናንተ ሐብሐብ እና ከውስጥ አድርገው ከቲሸርቱ ውስጥ ከሆዱ ጥብቅ አድርገው አስረው፣ ከዛ በኋላ ቲሸርቱን ተለብሶ ቲሸርት ሚሆን ቀሚስ እንደው ማልበስ ነበረባቸው። እናንተ አትረቡ ነት ነው ቀሚስ ሺቲ ማልበስ ነበረባቸው እንጂ። ሌላም ለነገሩ መጫወቻ ይሆን ነበረ አብረሽን ተጫወቱ ነበረ ማለት ነው፣ ቤተሰብ እና ለማንኛውም የዛሬው ያበደ ነበረ። እና አብረሀም ምን ነበረበት፣ አንድ ቀን ፈጣሪያቸው አመስግናችሁ ቪዲዮ ብትሰሩ እኛ ያለንበት ሁኔታ እንደዚህ እንደዚህ ነው ብላችሁ እኮ ፈጣሪያቸው አመስግናችሁ እኮ ንጹሕ ቪዲዮ አትሰሩም እኮ ማይረባ ማልቀስ፣ መነታረክ፣ ጭቅጭቅ። እንደው ፈጣሪያችሁ በትኛው ሰዓት ነው የምታመሰግኑት? በፈጠራችሁ። እውነቴ ነው ምላችሁ። ምናልባት ከቪዲዮ ጀርባ ልታመሰግኑ ይችላል፣ ነገር ግን እዚህ ጋር እኮ የፈጣሪያችሁ ዓይን እየወጋችሁ እኮ ነው ቪዲዮ የምትሰሩት። እውነቴ ነው ምላችሁ። የፈጣሪያችሁ ዓይን ውግት እያደረጋችሁ እንዴ? እየወጋችሁ ነው በመሳሪያ ነው እየወጋችሁ ቪዲዮ የምትሰሩት እዚህ ወደ ሚዲያ እየመጣችሁ እና ሰው እኮ ተመስገን ይላል ፈጣሪውን ያመሰግናል እንደዛ እያመሰገነ ቪዲዮ ይሰራል አሁን የዛሬው ጥሩ ነበረ ነገር ግን ምን ሆነ ሩታ አይ በምወልድበት ሰዓት ነው የምትመጣው እንጂ አሁን አልፈልግም አለችው አያቸው አደለም ስለዚህ ሩታዬ እንድትሰደብ ትፈልጋለሽ እንዴ? እኛ አንቺ ላይ ነው የምንፈርደው። አሁን ከወለድሽ በኋላ ራሱ አብረሃም ደረሰ ስትወልድ አልነበረም ቢባል ራሱ አንቺ ላይ ነው የምንፈርደው፣ የትኛውም ሰው አንቺ ላይ ነው የሚፈርደው። ለምን እምቢ ብላለች እኮ እስከምትወልድ ደረስ እኮ ከጎንሽ ልቀመጥ ስላት ሲላት እምቢ ብላለች ነው የምትባዩ። እና ለምንድን ነው መታከሽፊው? አብራችሁ እኮ ያኖራችሁ ነው የእናንተ አስከፋ። እንደው የእናንተ መጨረሻ እንደው መቼ ነው የምታረጁት ግን እውነት መቼ ነው የምታረጁት? ብታረጁ ቶሎ በቃ ከዚህ አይነት ድራማ እኮ ይወጣሉ። ጋይ ሰው ነው ብላችሁ ሲያረጁ እኮ ይወጣሉ። መቼም እስከ እርጅና ይጨቃጭቃሉ ይነታረካሉ ብላችሁ ታስባላችሁ? አይነታረኩ ምን አለች በሉኝና፣ እስከሚያረጁ ድረስ ነው እንደዚህ የሚጨቃጨቁብን። ለማንኛውም በትንሹም ቢሆን ስለተረዳሀት እናመሰግና። ለናቶ አያልቅበት ያቺ ዘልዛላ እንግዲህ ከጎኑ እንደዚህ ስትዞር ነበረ። ያው ዛሬ ማታ ስዋድ ይሆናል ቪዲዮ የምትለቀው እያለ ነበረ አልተለቀቀም። እኔ ከዚህ በኋላ ትለቅ ሆን አላቅምቼ የሆነች ግራግር ግንድግር ሆነ ግንድግር። እንደው ሴትነቱ አርክሳ ራሱ እንደዚህ የምትዞርበት ደግሞ እኮ አብርሃም እኮ ማታ በተለቀቀው ቪዲዮ ቪዲዮ እኮ እኔ ደስተኛ እንዳልሆን እያየሽኝ ነው ብሎ ለሩታ መልስ ሰጥቷታል። እንደው ቪዲዮ ሳታይ ነው ወይች ሴትዮ መታ የምትዞርበት። እኔ ያልገባኝ ነገር የምትለጣጠፍበት ቪዲዮ አትመለከትም። እንዴት ትመለከታለች እኮ ጋይ ትመለከታለች። ነገር ግን እንዴት እንደሆነ አላቅም ማለት ነው። ስዳደግ አሳዳጊ ያበድለት። ርካሽ እውነት፣ ርካሽ እያላቸው አልነበረ ቀ ርካሽ እራሱ እኮ አይገልጻትም። ርካሽ እናንተ ኢትዮጵያ ውስጥ የረከሰ እቃ ምንድን ነው? ከጨው ውጭ የረከሰ ነገር አለ ብዬ አላስብ። እናንተ የሰው ነብስ ራሱ ረክሷል። ግን እሱ ተውት፣ የዘር ጉዳይ ነው። በዘር ነው የሚጨፋጨፉት። አዙ ቢላ ፈጣሪያቸው ምንድን ነው፣ ሰላሙን ያውረድላቸው ነው የምንለው። ግን ርካሹ እንትን ጨው ራሱ ርካሽ አይደለም እንዴ? ጨው ራሱ ርካሽ አይደለም። ርካሽ እቃ ምንድን ነው ኢትዮጵያ ውስጥ ጋይዝ? ምንም ነገር የለም። እንደዚች ሴትዮ የረከሰ እቃ የለም። እውነት የረከሰ እቃ የለም። ሁሉንም ነገር ውድ ነው። ግን እሷ ረክሳለች። ለማንኛውም እና ደግሞ እኮ ስንት ወንድ መሰላችሁ የምታወሯሩጠው ነት ነው ላቸው አብርሃም ብቻ እንዳይመስላችሁ አብርሃምን በሽታ ታስይዘዋለች ታያላችሁ ታስይዘዋለች ያለ ምንም ጭቅጭቅ ማለት በሆነ ነገር አድርጋ ከወሰደችው ብዬ ነው እሱማ አይምሮ እያወቀ ሄዶ አይጋደብላትም አዎ ይሄ ነው ምለው ሌላ ምንም ምለው ነገር የለም እንግዲህ በትንሹም ተረዳ ተብሎ ተረድተዋል ብዬ አስባለሁ እና ግን በደንብ እንዲረዳ ደግሞ ዱባው ወደ ውስጥ አድርገው ቲሸርቱ ላይ ከውስጥ አድርገው መላጣው ሆዱ ላይ አድርገውት ከዛ በኋላ እንደዛ በደንብ ጥብቅ አድርገው አስረው በደንብ አድርጋችሁ ከዛ ሺቲ ማልበስ ነበረባቸው። አትረቡ፣ እውነት አትረቡም። የህዝብ መጫወቻ ይሆናል እንጂ ሺቲ ቢለብስ ይሄ ሺቲ ለብሰው መጣ ብለው መጫወቻ ይሆን ነበረ እንጂ ሌላውማ ጥሩ ነበረ ለህዝብ እንዲህ ህዝብ ምን ያመጣል ታዲያ ምን ያመጣል? ቪዲዮን የሚሰራው ተሸረተላት። በዛ ላይ ደግሞ ተሸራረቱ። እናንተ አብራችሁ እንደምትኖሩ እኮ እናቃለን። አብርሃም ከሄደ እኮ ቆየ። ባለፈው አዲስ አበባ ሄዶ ቪዲዮ ተሰራ። ከዛ በኋላ አብረው እኮ ነው የሚኖሩት። ህዝብ ላይ ጢባ ጢባ እኮ ነው የሚጫወቱት። ጋሱ ለዴ ነው ብላችሁ እኔ ስራቸው አደንቅላቸዋለሁ ብያቸዋለሁ ከዚህ በፊት ራሱ። ግን ማለት ነው ሰው እኮ ፈጣሪውን ማመስገን አለበት። ተመስገን፣ እኛ ያለንበት ሁኔታ ይሄ ነው ተብሎ ለተመልካች ራሱ የሆነ አዛ የሆነ ቪዲዮ ሳይሆን፣ የሆነ ተመልካችን ቅር የሚያስበል ቪዲዮ ሳይሆን፣ ጥሩ ቪዲዮ ይሰራል። ሰው የሰው ልጅ እነሱ ግን ሁለት አመት በተቅላላ የሆነ የፈጣሪያቸው አይን እንዲው በመሳሪያ እየወጋችሁ ቪዲዮ የምትሰሩትን ነገርስ እውነቴ ነው የምላቸው። እናንተ እኮ ከፈጣሪያቸው ጋር ነው እየተጣላችሁ ያላቸው። በዛ ላይ ደግሞ ቤተሰብ የምታስገቡትስ ነገር ጭ እና ሩታም ደግሞ አሁን እዚህ ጋር ትሰደባለች። ምክንያቱም ስትወልድ አብርሃም አይኖርም። ታያላችሁ፣ አይኖርም። ከወለደች በኋላ መጣ ይባላል ማለት ነው። ቪዲዮ ላይ ነው የምላችሁ፣ ይኖራል እኮ ግን ቪዲዮ ላይ ወይ የሆነ ነገር ላይ አይኖርም። ከዛ በኋላ ምን ይደረጋል? አብርሃም አልነበረም ለምን አልነበረም ብለን እሪ። ካን ደግሞ ምን ይባላል እንዴ? አልፈልግም ከኔ ጋር እንድትሆን አልፈልግም። ስወልድ ትሆናለች ከኔ ጋር አላለችውም፣ እንደ አላባረረችውም። እንዴ ነው የምትባለው ማለት ነው። እና የምትሰደበው ዞሮ ተዛዝሮ እሷ ላይ ነው ፋ የከፋው ንግግር ለሰው የምትሰጧት ሲጀምር እውነት እሷም ደግሞ ሀ ብላ ፏ ከፍታ መቀበል ዋራሱ ወይኔ በላቸው አይ እነ ልማንኛው ምንም ማድረግ አይቻልም። ውድ ቤተሰቦች የውነዴ ነው ብላችሁ ተቀብላ ራሱ ይሄንን እሺ በቃ ይሄንን አክል ከተረዳኸኝ ችግር የለውም አብረሀኝ መሆን ትችላለህ እስከምወልድ ድረስ ይባላል። ይባላል አንቺ ግን ሩታ ግን እስከወለድኩ በኋላ ስወልድ ከኔ ጋር ትሆናለህ። እንግዲህ ደስ እንዳለሽ ሩታዬ፣ ደስ እንዳለሽ። አንቺ የህዝብ ስድብ ምርቃትሽ ነው። አቶ ያልቀበትም የህዝብ ስድብ ምርቃቱ ነው። ለእናንተ የሚታያችሁ ገንዘባችሁ እንጂ ለተመልካች ክብር እንደሌላችሁ እኮ በደንብ አሳይታችኋል። ግን ለተመልካችም ክብር ይቅርና የፈጣሪያችሁ ዓይን በየጊዜው መውጋታችሁስ እውነት በየጊዜው በመሳሪያ ሳይቀር እኮ ነው እየወጋችሁ ያላችሁ። ንትርቅ፣ ጭቅድቅ፣ ተጣላን፣ ተቆራረጥን፣ ተፋታን፣ ተካሰስን። ፈጣሪ ወይ እንደውን ያሁን ሀገር ስገባ ግሬን ሰብረው እንዳይጥሉኝ ጋይስ እኔ ዝም ማለት አለብኝ። እውነት እኔ ሀገር ስገባ ራሱ ማገኛቸው ራሱ አይመስለኝም። እውነት ነው ብላችሁ እንዴ የምንድነው የንናገን እንዴ እውነት። እንደዚህ ለፍልፈን ለፍልፈን እነሱም አያቀርቡንም ሲጀመር ሲጀምር ግን፣ በእኛም አንፈልጋችሁ አንመጣም። ሩታ ከወለደች ምናልባት ልናየት እንችላለን። ከዛ ውጪ ባጃችሁ እዛው ያውጣላችሁ ነው የምንለው። ሌላ ምንም አንለውም። ውድ ቤተሰብ እንግዲህ አቶ አብርሃም ተረቸዋል። ከዛች ሴትዮ ጋር እየዞረችበት ነበረ። ቀን ላይ እርካሽ ርካሽ የረከሰች ስዳደግ አሳዳጊ በደላት። እውነቴ ነው የምላችሁ፣ አሳዳጊዎቹም አምኮ እንደሱ አላቸው። እውነቴ ነው የምላችሁ። የትኛው አሳዳጊ ነው የትኛው ወላጅ ነው እንደዚህ ልጁን ዝርክርክ ሲል እስከ ጥግ ድረስ እንትን ዝሙት ሲያስተምር ዝም ብለው የሚያዩ የትኛው አባትና እናት ነው? የትኛውም አባት የለም። ሰብራችሁ ጆሮ ግንዳችሁ ተብላችሁ ነው የምትጣሉት። እች ኬት እንደመጣች አላቅም። የቡታጀራ ልጅ አይደለችም? ቡታጀራ ውስጥ እንዴ ጉራጌ ውስጥ እንዴ? ተቆንጥጣችሁ ተደብድባችሁ ነው እንዴ? ከሞታችሁም ትሞታላችሁ እንጂ ማ ትደበድባላችሁ። በደንብ ተደርጉ ታድጋላችሁ። እች ኬት እንደመጣች አላቅም። አብረሃምስ ዶላሩ እየሰራባት ነው እንል እንበል፣ እሱ ወንድ ነው በዛ ላይ ሴት እስኪ ሴት ልጅ እናንተ የሴትና የወንዱ ግን ምን ለይቶት ነው? ሴት ልጅ ራስሽን አልታርክሽም። ወንድ ልጅ ወንድ ነው የሚባለው፣ አላውቅም። እሱ የፈለገውን ማግባት ይችላል ነው መሰለኝ። ሴት ልጅ ግን የፈለገችው ማግባት አትችልም። ምክንያቱም እንደዚህ ዘልዛላ ከሆነቸው እውነቴን ነው የምላቸው ውድ ቤተሰቦቼ እና እቲ የመጨረሻ ዘልዛላ፣ እንግዲህ ከአንተ በቀር ይቅር ይቅር እያለች ነበረ። ያው ልትደርባቸው ነው። በነገራችን ላይ ባል ዋና አብርሃም፣ ሁለት ባል፣ አንድ ሴት ሁለት ባል ታገባለች እንዴ? ፈጣሪ አለ። ለማንኛውም ውድ ቤተሰቦቼ ይሄ ነው የምለው ሌላ ምንም የምለው ነገር የለም። ግን ፈጣሪያቸው አመስግኑ፣ ንጹህ ቪዲዮ ስሩ በላችሁ ኮሜንት ጻፉላቸው። እሺ ከሰሙ ማለት ነው። እውነት ሰው ፈጣሪውን ሁሌም አያማር። በቃ አንድ ላይ ነን። እሺ ተብሎ እኮ ንጹህ ቪዲዮ ይሰራል። እነሱ ሁሌ ችግር የሆናችሁ ችግር የሆናችሁ ልጆች፣ ለማንኛውም ሰላም ሁኑ ሊንጋይስ